በረከት ደቻና ቤተሰቦች እንዴ ናቸው? ዳናናችሁ ያሉ ሰላም ከኛ ጋር አልሐምዱሊላህ። እንዲያልኳችሁ ያው ገጠር ገብቻ አለሁ ብያቸዋለሁ። ገጠር ነው ያለሁት። የገጠር ምሮ ምን ይመስላል ለከብት ዛሬ እንግዲች እያዋጣሁ ነው፣ ከብት እያበላሁ ነው። ከብት እንግዲህ ራቃላችሁ አሁን ከረምት መስከረም በመሆኑ አይፈቱም፣ እዚያው እየታጨገላቸው ነው የሚበሉት። እና እንዴት ነው አስተጣጣቂ ትችላለህ መቼስ ማለት አንዳንዴ እኮ ቤተሰቦቼ የገጠል ይሁናል እኛስ እንደው አንነ ካሜራ ነካና አረግም መቼም የሚል ኮመንት አይታጣም። የሚሳደብ እኮ ሊኖር ይችላል። ግን ምንም የትም ብትሆን የትም የተወለዳችሁበትን አገር አትርሱ ልላችሁ። የትም አረብ አገርም ብንሄድም በዚህ ሀገር መተን ግን እንደዚህ መስራት አይቀርም። በተለይ ደግሞ ቤተሰቦቻችሁ ጋር ስትሄዱ እንዲሁም ደግሞ የገጠል ይሁናችሁ ደግሞ ለወደፊቱ ገጠር እኖራለሁ ብላችሁ ካሰባችሁ ካለ ከብት ወይም ካለ ፍየል የሚሆን የለም። ገጠር አያምርም፣ ቤቱም አያምርም ማለት ነው እና እ እንግዲህ እያጨርኩ ነው። በነገራችን ላይ የልምዱም አለኝ ያው ሳጭድበት የኖርኩት ትሰራበት የኖርኩት አገር ነው። ምንም አንዳንዴ ሀገራችንን የምናናቅ ሰው ልንሆን ይችላል ግን የትም ኑሩ የትም ኑሩ፣ ገጠር መግባታችሁ አይቀርም እንጂ ሀቅ። በተለይ የገጠር ልጅ እኮ ናችሁ እናንተ ባኖሩ ቤተሰብ ልታወ ልታውት ትችላላችሁ። እንዲሁም ደግሞ የቤተሰብ ልረዱ ትሄዳላችሁ። ይሄን ግን እንዲያረሱት እና መርሳት የለባችሁም። ያደግንበት ልላችሁ ነው ቤተሰብ ምን እንደዚህ ነው እስኪውል

እጭ የሚል እኮ አይጠፋም እኮ መታተሮች ኑሮ ብላው ሳር እያጨደች እንዴት ትኖራለ? ማትሉ መችስ ልኖሩ ትችላላችሁ። ግን ቤተሰብ እርዱ በቃ ቤተሰብ ባታቁም፣ የምታውቁትን ስራ ስሩላቸው፣ ደስ ይላቸዋል። እና እኔ እንደዚህ እያጨድኩ ነው

እና ሰብስክራይብ ላይክ ያደረጋችሁ እንግዲህ ቤተሰብ ያጨር ነው አንዳንድ ቤተሰቦቻችሁን እገዙ በቃ ምንም የሚያሳፍር ነገር የለውም። አንዳንዶቻችሁ የሚያሳፍር ይመስላችኋል ስራ ማጣት ወይም ደግሞ ያጥቼ ወይም ደግሞ ምንም የሚመስላችሁ ሰዎች አላችሁ፣ ግን ስራ ክብር ነው። አረብ ሀገር የምንሰራው እንዲያልፍልን ብለን አይደለም እንድንለወጥ እዚህም ባለን አቅም መፍራት ማንንም ዝቅ አያደርግም። ስሩ ማለት ነው። እኔ ያው ገጠር ገብቻለሁ። እኔ አሁን ገጠር ነኝ። ቤተሰቦቼ ጋር እየረዳኋቸው እየረዳኋቸውን አሁን ላሞቼ እያጀብኩ ነው ትላላችሁ በ በሬ መቶ ሺህ ብር እስከ መቶ ሰማንያ እስከ መቶ ሃምሳ መግባትን ያሰማ ካለ አሁን እንግዲህ ጀመዳም ቅመሞች እንትን ትሆን ትችላላችሁ። መታችሁ በሬም ሊሆን ይችላል። አሙን ደስታችሁ እናንተን ተጣማችሁ ሰውን ትጣማላችሁ ማለት ነው። እናንዲ እስኪ ቤተሰቡ ላይክ አድርጉ። ግን ትዝታ ያለባችሁ የገጠር ልጆች እስኪ እንደኔ ቤተሰቦቻችሁ ለቤተሰቦቻችሁ ሳር እንደዚህ ለከብቶች እጃችሁ እንጨት ሰብራችሁ ውሃ ቀርታችሁ የምታዋቁ ደግሞ ከሆናችሁ ድንብራችሁ አትለፉ። እስኪ አስተያየታችሁ ለግሱ። ማንኛውም ሰው የፈለገውን ኮመንት መስጠት ይችላል ማለት ነው እንግዲህ። ኔጋቲቭም ሆነ ፖዘቲቭ እንቀበላችኋለን ማለት ነው እና ይዜና አመጥርግች ይሄ ገጠር የተወለደ ልጅ ይጠፋል ማለት እንግዲህ ይከብደኛል። እኛና አይድን በቃ ከአሁኑ በኋላ እኛ ገጠር አንገባም ብትሉ ማለት ነው። ምንም ብር ቢኖራችሁ አንዳንዴ በብር የምንመካለን። ከተማ ቤት አለ ብሎ በከተማ ቤት ብቻ የሚያምን ሰው አለ። ግን ገጠር የሚሆነ ነገር መኖር ይገባበታል። እሺ ሊያምራችሁ ል ይችላል እንደዚህ ደግሞ ወጣ ብላችሁ አንዳንዴ የመደበሪያ ሊኖራችሁ ግድ ይላል። በቃ ወዳጃችሁትም ጠላችሁት። በተለይ ደግሞ ወንዶች አሁን እኔ እያየኋቸው ነው። ብዙ እንደኔ ከአረብ ሀገር ብዙ የመጣ አለ፣ ከአረብ ሀገር ማለት ነው። ግን እንዲህ ሳር እያጨደ ከጥም ያበላ ብዙ አውቃለሁ፣ እያየሁም ነው። እኔም ደግሞ እንደምታዩት እያጨርኩ ነው ማለት ነው ግን

እና ድብ አድርገን ሸክማችንም ሙሉ ታርገን ነው እኔ ስራ ተገባሁ ተገባው። በነገራችን ላይ እኔ ስራ አልቅም፣ የትም የትም ቢሆን እሰራለሁ። ስራ ማንኛውንም ስራ የወንድ ቢሆንም እኔ እራሽ ቢሉኝ ራሱ እርሻ ምንም ችግር የለብኝም። ምንም ማለት ነው ቆፈሬም ቢሉ ምንም ችግር የለብኝም። ስራ በጣም ወዳጅ ነኝና እናንተም ወንዶችዬም ቢሆን ከአረብ ሀገር መታችሁ ታጥባችሁ መብላት ሳይሆን እንደ ስራ ስሩ ልላችሁ ነው። በቃ እኛ እንግዲህ እንዲህ መጥረግ ይዘነዋል ነዋል። የዛሬው ውሏችን ያው ለከብት ነው በቃ እና ላይክ እያረጋችሁ ሰብስክራይብ እያረጋችሁ እንዲህ ደግሞ አንዳንድ ቤተሰቦቻችሁን ድኖቻችሁን ሽጣችሁ ከተማ ግቡ፣ መሬታችሁን ለኮንትራስጡ ብላችሁ የምትሉ ማለት ነው። እና የእናንተ ከተማ መቀመጥ የእናንተ ቤት ከተማ መኖር ለቤተሰቦቻችሁ ምንም አይጠቅሙ። የሚጠቅመው እዙ ቁጭ ብላችሁ የገጠር ገጠር ሆነው ባላችሁ አቅም እዛ ሆናችሁ ገጠር እንዲጠነክሩ ስራ እንዲሰሩ መሬት ካላችሁ መሬታችሁን እንዲከባከቡ ማዳበሪያ እንዲዘሩበት፣ እንዲሁም ደግሞ ገጠራውን ፍግ ካልገባበት ማዳበሪያ ካልገባበት አሁን ላይ በቀሎ ማለችሁ አተር ምናምን ጥራጥሬ ራሱ አይይዝምና፣ ዱኒያ ግዝት ታርጋችሁ አንድ ላም ሊሆን ይችላል፣ ሁለላም ካልቻላችሁ አህያ ራሱ ፍጓ ይጠቅማል። እና ከተማ እናቴ ተንገላታሽብኝ ከተማ ቁጭ ብዬ እናት አባቴ ለፋብኝ፣ በኋላ እናንተ ስመጥኩ መልሶ እኮ ገጠር ይገባል። ምክንያቱም የናንተ የራሳችሁ ወጥ ይኖራችኋል። አግብታችሁ ልኖሩ ትችላላችሁ። ባለትዳር ናችሁ። ሁሉ የናንተ ጋር ቤተሰብ የእናንተን እጅ ጠብቁ፣ የእናንተን የምትሰጡትን ጠብቁ። ቤተሰብ አይኖርም። በተለይ ደግሞ እንደ ልቡ ቤቱን እንትን ሲል የሚኖር ሰው በእናንተ እጅ የሚኖር አይመስለኝም። እና እዛ ያሉበት ገጠር ሁነው አይዞሽ እናቴ በርቺ ማለት ብቻ ነው። ከተማ እየዶላችሁ በኋላ ላይ ገጠር ለሚመጡ ምን ያደርግላችኋል? ከተማ እቤታችን ግቢ ከተማ ከተማ፣ እሺ ታድያ እዚሁ ከተማ በጣም ነው የሚያስጠላው። እና እዚሁ ገጠር ያሉበት ሁነው እንዲህ እኔ አንዳንዴ እየሄዳችሁ ለከብት ማጨድ እንዲሁም ደግሞ ፍየል ካሉ ፍየሎቻቸውን ማገድ ነው ያለባችሁ ላለው ቤተሰቦች። የዛሬው እርግጠኛ ነኝ መቶ ሺ ሰው ያዋል ብዬ ነው የምገምተው የዛሬውን ስራ ማለት ነው። እና ቤተሰብ ያው እንግዲህ ዛሬ አንገስ ሳየ ጸጉር ሲታይ ማለት አይ እንትን እንዳትሉ፣ ምክንያቱም ስራ ነው የምሰራው ስራ እስከሆነ ድረስ

የግልም ስራ መስራት ይኖርብናል። ገባችሁ? ስራ መስራት ነው በቃ ተኳኩሉ ተበጃይቶ መውጣት፣ ይሄ ቴክ ነው ብዬ ነው የማስበው። እንዴኔ አልገድፈውም ስራን እየሰራን ጎጆ ማሸነፍ፣ በቃ ቤታችሁም ማሸነፍ ነው። ያ ነው አሁን የሚወደው፣ እንጂ ለባብሰሽ ብትወጪው ለባብሰብ ብወጣው ሸዋዚ ኪስ ባዶ ከሆነ ምን ያረጋል? እና መስራት ክብር ነው እንግዲህ

እግዝኡ እና አሁን እኔ ከብት በአረባ እርግጠኛ ነኝ ይሆንልኛል ብዬሽ ነው የማስበው፣ አይደል ቤተሰብ? እኔ አልችልም በቃ፣ እጄ ለስልሷል እጄን ያመኛል። እኔ ይገጠራል። አይ ዲምሳር የምትሉም እንግዲህ በግዲሽ አለ፣ በግዲሽ ተለምጃዋለሽ። ይሄ ግድ ነው በቃ። አረባ አገር የሄደ ሁሉ ወላሂ እንደ አረባ አገር ሁሉ አይኖርም። እሚል እንገራችሁ እንዲህ አገራችን ባህል ሁና ነው የምንኖረው። እና የዛሬው ቪዲዮ ይሄን ይመስላል። አሁን ደግሞ አስሬት ሸከም አሳያችኋለሁ እንዴት ራሱ እንደሚታሰብ ማለት ነው። ውድ ሰዎች ይሄን ይመስላል ተከታተሉኝ። እንደምታዩኝ አሁን እያሰርኩኝ ነው። በነገራችን ላይ ስራ ለምንድነው ያስቀመጡት? ይጣማል በማንቀር አቤተሰብ አሁን እኔ ማጭድ አልያዝኩም፣ ግን በሳሬ ግጥም አድርጌ እስር ካረኩት ምን ይሆናል? በቃ እና እኛ ስራ እንደ ዚህ አድርገን እንደ ወንዶች ነው የምሸከመው። አድርገን ጉቦዴ ቤታችን ነው ማለት ነው። ቤተሰብ ይሄ በቃ እኛ ስራ እና ዛሬ ቪዲዮ ይህን ይመስላል። መልካም ቆይታ ቤተሰቦቼ። ክሽን አድርጌና ያሰርኳት እቺ በጥላት ራሱ እንትን አትልም። መልካም ቆይታ፣ ደህና ሁኑልኝ። ሰላም አለኩም ወራህመቱላሂ ወበረካቱ